ዛሬ ደግሞ ከየአረብ ሀገር ስትመጡ ማለት ነው ይዛችሁ መምጣት ያለባችሁ ነገር ይችን ዋይፋይ ታችኋት። እች ዋይፋ ኢትዮጵያ ላይ አሁን ሀያ ሶስት ሺ ይሏታል። ሀያ ሶስት ሺህ ማለት እስከ አመቱ ማለት ነው። እስከ አስራ ሶስት ሺ ነው ቀፎ ብቻ ግን አረብ ላይ የትም ሀገር ላይ ዱባይ ላይ መቶ ሀምሳ ከመቶ እስከ መቶ ሀምሳ ናት ማለት ነው። ልታችኋታል እና ስትመጡ ይዛችሁ ነው ይዛችሁ ነው ማለት ነው። ይዛችሁ ነው ወደ ሀገራችሁ ከዛን፣ ዩቱብ መስራት ለምትፈልጉ ዩቱብ መስራት የማትፈልጉ ሰዎች ብትኖሩ መደበሪያ ስትመጡ እዛ ኢንተርኔት ለምዳችሁ እንግዲህ እዚህ ስትመጡ ግዴታ ያስፈልጋችኋል። ስለዚህ ዋዊ እችን ይዛችሁ ነው ማለት ነው ኢትዮጵያ ስትመጡ። እና እንዴት ናችሁ? የመዳም ስራ እንዴት አድርጓችኋል? እኔን ይሄው ያንከባልለኛል። ኢትዮጵያ ላይ ስራ ጀምሬ ነበር፣ ምግብ ቤት ጀምሬ ነበር፣ ዘግቻለሁ ማለት ነው። አዋጣ አያዋጣም ማለት ያው ቦታው ነው የሚወስነው፣ እርግጥ እና ስራችሁ ሰራ ሰራ አድርጉ እና ደና ነገር ነው መሰራት ያለበት ሲጀመር ማለት ነው፣ ደና ነገር ማለት ከአረብ ሀገር መጣችሁ በጭራሽ ምግብ ቤት እንዳትከፍቱ ምግብ ቤት አዋጣም ምክንያቱም መንገድ ላይ ከሆነ ምናልባት አለበለዚያ ደግሞ የሚያዋጣው በአረብ ሀገር በር ምስራት የሚያዋጣው ምንድን ነው ቤት ነው ክራይ ቤት ከዛ በተረፈ ደግሞ የሚያዋጣው ምን መሰላችሁ ልብስ ቤት እኔ መጀመሪያ ልብስ ቤት ነበር ከፍታለሁ ያልኩት እና ምግብ ቤት ስሪ የከፈች ምናምን ሲሉ ነው የከፈትኩት። እርግጥ ያው ብዙ አዋጭ አላወጣሁበትም። አንድ ሰላሳ ምናምን ሺ ብር ነው ያወጣሁት። ያው መንገድ ላይ ነው የእኛ እንደ ገጠርም ነው። ልቃ ከቤት ስላለኝ ማለት ነው ከዘን ሳየው ከአካውንት ወጥቶ ብቻ መክፈል ሆነ ማለት ነው የተሰራው። እየተበላ እና የሚያዋጣችሁ እንዲደረቅ ነገር ለምሳሌ ሸቀጣ ሸቀጥም ብዙ አዋጣም። የሚያዋጣው ልብስ ቤት እንደዚህ ደረቅ ነገሮች ነገር እንደዚህ እንጂ በተለይ ሚዲያ ተጠቃሚ ብትሆኑ አሪፍ ነው። በተለይ አረብ ሀገር ያላችሁ እህቶቼ ሚዲያ ተጠቃሚ ነው ሚዲያ ተጠቃሚ ነው ሚዲያ ተጠቃሚ ማለት ያው ስራ ለመስራት ሚዲያ መጠቀም ግዴታ ነው ስራ ለመስራት እና እኛ አረብ ሀገር የመጣን ሰዎች ለምን እንደማይሳካ አላቅም እዚህ ስንመጣ አናቅበት ይሆን እንዴት ነው ሆነን እ ተመልሰን እዛው አረብ ሀገር እንድንመለስ ነው የምንፈልገው መሰለኝ እና እዚህ ያሉት ሚዲያውን ለምሳሌ ሚዲያ የሚሰሩት ታውቋችኋላችሁ በጣም አምሮባቸው አልፎላቸው ምናምን ነው። ግን እኛ ተመልሰን ተመልሰን የሆነው ግን እግዚአብሔር ይመስገን። እስከ መቼ እስከ መቼ እናንተ፣ እኔ ቲሸርት መልበስ እንኳን እኮ የአምር የነበረ እዛ መደምገውኝ ማለት ነው እና በቃ ደስ ይላል ብቻ አገር ላይ መኖር ደስ ይላል፣ ግን በእቅድና በአላማ ሲሆን ደስ ይላል። ደግሞ ያቅዳችሁትን ነገር እንደመጣችሁ ነው ማድረግ ያለባችሁ። በተለይ ሰው ስሰሙ እንደዚህ አድርጉ፣ በዚህ ውጡ፣ በዚህ ግቡ ሲሏችሁ ግራ ያጋባችኋል፣ ያዛባባችኋል ማለት ነው እና ጸጉር የሚሆን እንደሸበተ ነው። የዱባይ ሙቀት ነው ያሸበተኝ። ናችን ነገር ይዛችሁ ነው ፓኬጁ። የአመት የአመት ልትሞሉ የፈለጋችሁ ሰዎች ካላችሁ የአመት መቶ አን መቶ ላለው እንደ ቅርታ አስራ አስር ሺ ስምንት መቶ ብር ነው የሞላሁት የአመት የሁለት አመት ደግሞ ስንት እንደሆነ፣ አስራ ስድስት ሺ በሉኝ አስራ ስምንት ሺ በሉኝ ብቻ አላውቅም። ሀይ ሀይ፣ ሰላም ነው? እንዴት ናችው ለናኔ እና ኢትዮጵያ ስትመጡ አይምሯችሁን ፈታ አርጋችሁ ለመኖር ወስኑ። እንጂ ተጦቁር ያለሽ ትከሻለሽ ግዴታ ነው። ንፋስ ያገኘሽ ግዴታ ነው። ከዛ በኋላ ነው ከዛ በኋላ ነው ተረጋግታችሁ በሀገር። እኔ አሁን እዚህ ጠቆሻ እንጂ እዛው አረብ ሀገር ምናምን ይሉኛል ብዙዎቹ እና እኔ ለምን አረብ ሀገር ይሻለኛል? አይሻለኝም እንዴ ቤቴ ነው፣ ሀገሬ ነው፣ ከልጆቼ ጋር መሆን ነው የሚሻለኝ እንዴ። እስከ መቼ ቲሸርት ተደብቄ እየለበስኩኝ ኤሊፎርም ብቻ በቃ እንዳንድ ሰው እንሰራለን፣ ከዛን ህይወታለን አይደል? እኛም መኖር እንፈልጋለን እንዴ። ስለዚህ መኖር ስንፈልግ ደግሞ ሀገራችን መጠን እንኖራለን ምንክሳ ችግር የለም። ግን በፕላን ይሁን እሺ፣ ስትመጡ በፕላን ይሁን። እናችን ነገር ተታችሁ አትምጡ። የኔውን ፎር ምንድነው ፎር ጂቢ ብሎን ይሸጣልኝ ግን ፎር ጂቢ አይደለም እቺ ይሄ ራሱ ነው ይሻውዳሉ እዚህ ኢትዮጵያ። ሀይ ሀይ ሰላም ናችሁ ወይ እንዴት ናችሁ ውድ ቤተሰቦቼ፣ የመዳም ቅመሞች እንዴት ናችሁ? ያላችሁ ወይ ያው ኢትዮጵያ ላይን ያለሁት እኔ ኢትዮጵያ ላይን ያለሁት በቤቴን ያለሁት ማለት ነው። እና እዛም ታግለን ነው የምንኖረው፣ እዚህም ታግለን እንኖራለን ማለት ነው እንጂ ቶሎ ቶሎ ብለን ጨርሰን ከጨረሰን በኋላ ደግሞ እንደገና ምን እንዳለብኝ ብለን እቃች እሸጥም እሸጥን ቶሎ ብለን ደግሞ መሮጥ ከዛ ደግሞ ወይኔ ፈታና አምላክ ወይ ብለን ደግሞ እንደገና ደግሞ ወደዚህ ነኝ። ልጆቼ ትምህርት ቤት ሄደዋል። እነሱን እየጠበቅኩ ነው ማለት ነው። እግዚአብሔር ይመስገን ስለሁሉ። እና እንደዛ ነው ቤተሰብ እሱ ሀያ አመትም ተሰራ አስር ዓመትም ተሰራ እድሜ ልክ ምን ያውን አለች እማውቃት ሰላሳ ዓመት ሰርታ ልጆች ላሳድግ ብላ ከልጆቿም ወደ ልጅ ልጆቿ አልፋ መጨረሻ ላይ ሄዳ ለእረፍት ብሩ ሲቀርባቸው መልከ ወር ሲቀርባቸው ግፊት ምናምን በእሳት ምክንያት ስለያዛት ወዲያው ነው ሞተች። አንድ ቀን እንኳን ደህና ቲሸርት ሳለፍ። ስለዚህ ኑሮ ውድ ነው፣ ኢትዮጵያ ላይ ውድ ነው። ግን ይወደድ ምንም፣ በትንሽ ነገር የሚሸጥ ነገር የለም። በተለይ የገበሬ ልጆች ከሆናችሁ አንድ ሁለት ላም ግዙ እና እናትና አባታችሁ ጋር አስቀምጡ ወተቱን ቢጠቀሙ እነሱ ከብቶቹ ለእናንተ ይጠቅማችኋል። ሰላም ብያለሁ ሁላችሁም ቤተሰብ እና ኖ ኖ። ግን ዝም ብላችሁ በሞራል ሳይሆን አቅዳችሁበት ነው፣ አቅዳችሁበት ነው። እኔ ቤት ሰርቻለሁ፣ ግን ያው ቤት ጋር ውስጥ ነው የምኖር ኖር አለሁ አንዳንዴ የተነሺ ሂጂ ሂጂ እሚለኛል፣ ግን እስከ መቼ የሚባለው ነገር የሰው ልጅ እስከ መቼ ሁሌ ተአሊ ያማል እና ነ ነ ዩቱብ ክፈቱ፣ ዩቱብ ክፈቱ ሚዲያ ተጠቀሚ ሆኑ ስትመጡ ደግሞ ወዲያውኑ 2መቶ ሺህ ከ2መቶ ሺህ ከመቶ ሃምሳ ጀምሮ እስከ 2መቶ ሺህ ብር ካላችሁ አነስ ያለ ልብስ ቤት ትከፍታላችሁ። እግዚአብሔር ከዛ ልብስ ቤት እንደ ትራስ ጨርቆች፣ ትራስ አልጋ ልብሶች ምናምን ቀጥታ ሀሳብ አድርጋችሁ መታችሁ፣ እሱን ነው መክፈት ያለባችሁ እንጂ ይሄን አድርጉ ይሄን አድርጉ ስትባሉ እንዳሰሙ። ከዛን ቲክቶክ የምትጠቀሙ ከሆነ ማውራት የምትችሉ ከሆነ ገበያችሁ ትሸጫ ገበያ የማይሸጥበት ምክንያት የለም። እና እንደዛ አድርጎ። ብራችሁ ዝም ብላችሁ ደግሞ አትላኩ። አንዳንድ አንዳንድ ሳይሆን ሁላችንም አረብ ሀገር ያለን ሰዎች ቤተሰብ በተለይ ደውሉ። ተቸግር ያለው እንደዚህ ያድርግ ያለው ምናምን የሚሏቸው እዚህ ስመጡ ማለት ነው ስልክ እንኳን አይደውሉላቸውም። እግዚአብሔር ምስክሬ ነው ስልክ አይደውሉ እንደውም ስሰጧቸው የነበሮቹ እንደ እናንተ እንደ ክፉ እንደ እንዴ ነው የሚያወጩ መሰላችሁ? ብራችሁ እኮ እነሱ ጋር ያለቀው፣ ብሩ አልቋል። ግን ስትመጡም ያብር እናንተ ጋር ያለው። በዛ ላይ ደግሞ አይደውሏችሁ፣ የአስር ብር ካርድ ሞልተው አይደውሉላችሁ፣ ማንም ሰው አይደውሉላችሁ። ስለዚህ ብራችሁን አካውንታችሁ ላይ

ሳምንስን ሰዓት ሆኗል። ስምንት ሰዓት ከሀያ አምስት ልጆች አስር ሰዓት ይመጣሉ ሳይሆን ዘጠኝ ምናምን ጉዳይ ነው ለአስር ምናምን ጉዳይ ይመጣል።